ወይኔ! ልጅ ቆይ፣ ውሀ ላምጣላት እና እመጣላታለሁ። ቆይ አንቺ እማናለሽ። ቆይ አንቺም ከምን ደክመኝ፣ ላምጣላት

ምን ልታደርጊ ይመጣሽ? እኔ ሰጣታላልኩ አይደል እንዴ። ኩባያው እኮ ይጠፋብሻል ብዬ ነው ያስቀመጥኩበት ቦታ። እስከዚህ አሁን እሰይ እሰይ። አይጥ ምንድን ነው የሚያስጨውሽ? አይጥ እየሰራ ነው ሽር ብላ ያለፈችው። የምን አይጥ ነው? እኔ አላቅም። እየሰራ ነው ሽር ብለ ያለፈችው። እኔ በጣም ነው የምፈራው። እኔ ምንም አላቅም እህትዬ፣ እኔ በጣም ነው የምፈራው። ሂጅ እናባሪልኝ።

እሺ ይሁን። ላይት ብለሽ እንደዚህ ተውኛለሽ። የአሜን ምን ነው እኮ አስደፋሻት። ቅርታ አሜንዬ፣ አስደፋውሽ አይደል አረ ችግር የለውም አሜንዬ። አሁን አዲስ አበባ መጣለሽ አለው እሺ። እስከዚህ ከዚ ቀልቃላ በቃ ማ ያስጨነቀው አይደለ እንዴ አንተ አንድ ነገር ብትሆኝብኝ ሳሜንዬ፣ እኔ ምን ልሆን ነው? ምንም ካልሆነ።

ጌታ ሲሉ ደግዬ አለልኝ የእኔ ጌታ አለሁልሽ ጠፋብኝ እኮ ትጨነቃለሽ ብለህ እንኳን አታስቢ ምን ላድርግ ልደውልሽና ያለሽበትን ሳሰበው ደግሞ መልሽ የተዋሉ ያ ነገር ግን እንዴት ሆነልሽ ምኑ ምኑ እንትኛለች እንዴ አንቺን እኮ ነው የምጠብቀው የገባሽበትን እየረሳሽ ነው ነው ወይስ ተመችቶሽ ነው አልረሳሁትም

ዛሬ እንደውም ጥሩ አጋጣሚ አግኝቼ ነበር፣ እና ሠራተኛ ስትንቅርቅር አበላሽችብኛ። ሄደን በአንቺ ምክንያት የተራራቀ ነው። ገንዘብ ገባሽ? በቀላሉ እንግዲህ ነው ሁሉንም ነገር አስተካክለዋለሁ። እሺ በቃ ጌታ፣ በቃ ነጻ ሰው። ቻው

አሜንዬ ደህና ነሽልኝ አይደል? ደህና። ምን ሆነሻል? ምንም አልሆንኩም። ምን ይወድ፣ በጣም አስጨነቅሽኝ እኮ። ምንድን ነው ያስጨነቅሽ? ችግር አለ እንዴ? አይ የለም፣ ግን አንድ ነገር ላስጠነቅቅሽ እፈልጋለሁ። ምንድን ነው? አስጨነቅሽኝ እኮ። አትጨነቂሽ፣ ይሄ ላንቺ የሚጠቅም ነገር ነው። እሺ፣ ትንሽ ንገሪ፣ ምንድን ነው

ማንም ምግብ ቢሰጥሽ ከእኔና ከአባትሽ ውጭ በፍጹም እንዳትመገብሽ። ለምን? ምክንያቱን አጠይቅኝ። አሜንዬ ያልኩሽን ብቻ ነው ማድረግ ያለብሽ። ግን እኮ የማይታል አጎረሰችኝ የብልና አይመስለኝ። በቃ ከዛሬ ጀምሮ ማቆም አለብሽ። የምነግርሽን ብቻ ተቀበኝ። ለምን? አሜንዬ ላንቺ አይደል እንደምነግርሽ፣ የምልሽን ብቻ ነው እሺ ማድረግ ያለብሽ

የኔ ደጅ አሚኒ በቃ እኛ ትዝ አንልሽም ማለት ነው? እኔን አባት ሽረሰሽ ባሪ ካራጁ ይላል አይደለም የሚባለው? እንዴት አትረሳ፣ ምን ማለት ነው? አይ አይን ቅርብ ያለውን ቀንድ ባይ አይን ብዬ እኮ ነው። ስምረት ምን እያልሽ ነው? ሄዶ የምትለው ገብቶሻል? ምን ነው የሚገባኝ? እዚህ የትም የለመደችውን እያመጣች ትዘባረቅብኛለች።

አሁን ዞር በይ፣ እንደዚህ አትበሳጭ። ደግሞ አንቺም እንዳትታመምብኝ። እች ልጅ እኔ ምንም አልቻልኳትም። አፋፌን እያለች ኮኩል እያወራች ነው። የኔ ውድ፣ ታዲያ ቀስ ብለሽ አስረጃታ። ደግሞ ከኔ ለምታወራው እንደ ቤተሰብ ቆጥራ ነው። በዚህ ልጅ ምክንያት እኮኔ ጨርቄን ጥዬ ማገዴ ነው እማዬ። አንቺማ እንድታብጅብኝ አልፈልግ ሽኔ። ልጃሚን ረብሽ ነሽ አደ። አይዞሽ ሽኔ ናት

እንዴ ተው እንጂ እዚህ አባት ቁጭ ብሎ በእናንተ ፍቅር እኮ እኔ እየቀናሁ ነው። ነው እንግዲህ ምን ታደርገዋለህ፣ የእናትና ልጅ ፍቅር እንደዚህ ነው። እሺ ያደሳ እኳ ይሆኑልኝ። ፈጣሪ የማመሰግነው አሜንዬ የመሰላች ደግ ልጅ ስለሰጠኝ ነው። እሷ እድለኛ ናት እንዳንቺ አይነት ምርጥ እናት ስላገኘች አይደል አሜንዬ? ማየ፣ እንዳንቺ አይነት ደግ እናት ስለሰጠኝ ፈጣሪዬን አመሰግነዋለሁ። እኔ ማንቺ ስለሰጠኝ ፈጣሪዬን ሁሌ አመሰግነዋለሁ።

ተባረኪ ልንግትገበሽ ይን ስስት አሜንዬ፣ ግን ታዘብኩሽ። አባትሽ አይነፍቅሽም? ሁልጊዜ ከእናትሽ ጉያ የምትሸጉጭ። ትናፍቀኛለ፣ ግን ደግሞ ከማዬ ጋር ነው መሆኑ ፈልገው። በቃ ልጅ ናት፣ ታስጨንቃት እንዴ። እኔ አሁን አሜንዬ፣ መሽታ አላስተኛሽ

ዳኒ የምንሆነ ነው? ችግር አለ? ፈጣሪም በጣም አመሰገንከው። አሜንዬ እንዳንቺ አይነት የእናቷ ምትክ ስላገኘች በጣም እድለኛ ናት። ከዚህ በላይ ለማመስገን ምን ምክንያት ይገኛል? ዳኒ የምንሆነ ነው? አሜንዬ እኮ በጣም የምትወደድ ልጅ ናት። ማንም የሚሳሳላት እሷን እኮ አለመውደድ አይቻልም። ቢሆንም አንዳንዶች የአብራካቸው ክፋይ ብቻ ስላልሆነ የሚጠሯሉ። አንቺ ግን በስስት እንደናት ነው የምትወጃት

ተው ዳኒ እንደዚያ አትበል በእርግጥ ሚን ይሄኔ ልጅ ብቱን በጣም ደስ ይለኝ ነበር ግን ደግሞ ፍቅሯ አልጎደለብኝም እንደ እናቷ ነው የምታየኝ በጣም ነው የምትወደ ስለዛ እድለኛ ነኝ አውቃለሁ ሄዱ አንቺ ለእኔ ብቻ ሲሆን ለልጄም መልካም እናት ነሽ ግን እኔም የመሰና ብቻ የጊዜ እየደረሰ ነው እንደዚህ አትበለኝ ዳኒ ውዲብ ይብሰኛል ኤዱ መቻል አለብሽ

ሐኪሙ ቢበዛ ሁለት ወር ብቻ እንደምቆይ ይነግሮኛል። በሽታው ጊዜ የሚሰጥ አይደለም። ለማይቀር ነገር ብንዘጋጅ ነው የሚሻለው። እማክዳኔ እንደዚያ አትበል እኔን ይከፋኛል። አንተን አጥቼ እንዴት ነው የምኖረው? ትኖሪያለሽ ትኖሪያለሽ፣ ከልጅ ጋር ጥሩ ህይወት ትኖራላችሁ። ደግሞ አንቺ በርትተሽ ለእኔም ተስፋ ልትሰጪኝ ይገባል። ደግሞ ለልጄ እንደዚህ ፍቅር ስትሰጫት ለእኔም ደስ ነው የሚለኝ

እንትን እኮ ቤቱ ኦና ነው። እንዴት ነው ቆይሽ ነክቶ የሚመስልኝ። ኤዶዬ መጠንከር አለብሽ፣ እና ደግሞ ለእኔም ተስፋ ልሰጪ ነው የሚገባው። አሜንዬን ለአንቺ ባደራ ስሰጥና ንብረቶችን በሙሉ እንድታስተዳድር ሳደርግ በአንቺ ላይ ሙሉ እምነት ኖሮኝ ነው። ደኔ ምንም አታስብ። እውነት ከልጆቼ በላይ ነው እንደላቀቅ የማኖራትሽ። እሺ በጣም አመሰግናለሁ። በቃ አሁን ልተኛ

ድንጋይ ሁለት ሁፍ ሁለታችሁን በአንዴ ፍግም ትላላችሁ። ስምረት! አቤት። ምን እያደረግሽ ነው? ላሜንዬ እኮ ምግብ እያዘጋጀሁላት ነው።

ስንቶ፣ እኔ ጨርሰዋለሁ። አንቺ ሂጅና ሱቅ እንታመጭልኝ። ቃለ ለምን እንትይ? እኔ ጨርሼ ብሰጣት አይሻልም? ላሜን ላሚ ለስላሰዘሽላት ነኝ ራሷን ሳያማት አይቀርም። አይ ከምግብ በኋላ ይዤ ለትመጣለሁ። ይህን የጀመርኩትን ልጨርሰውና እስከዛ አንቺ እረፍት አድርጊ። ሂጃልኩሽ አይደለ እንዴ? ትዕዛዝ አልቀበልም ነው አይደለም? አሜንዬ እኮ ከኔ ውጭ ምግብ ስለማይበላላት ብዬ ነው። እንደዚህም ተናንቀናል።

አንቺ ምን እያለሁ ለምን ከሳት ጋር ትታገያለሽ አያገባሽም? ምንም ይሁን እኔ አልኩሽን ብቻ አድርጊ። ግን እትዬ ደ እንከው ላሚን ለስላሳ ይዘሽላት ነይ፣ ራሷ ነው ሞታል። በሰላሳ ብር ለስላሳ ኬስ ነው የምገዛው። እላይ ሰፈር አለልሽ ፈልገሽ ይዘሽ ነይ። እላይ ሰፈር አይርቅም። እትዬ ሰው የሚልሽን አሰቢም እንዴ። እላይ ሰፈር አለልሽ ፈልገሽ ይዘሽ ነይ። ለስላሳውን ሳትይሽ እዚህ ቤት እንዳትመጭ እሺ

አሜን ጌምን ምን እያረግሽ ነው? ጌም ጌም በቃ እሺ። እሱ ይቅርብሽና፣ አንነ ድሱቅ እንዴ። ለምን እኔ ጋር ደርሰን እንመለስ፣ አይሻልሽም እዚህ ከመቀመጥ? ማይ ድጋሜ ስልኳን ሰማሰጠ አሁን ልጫወት ጌም። ስንመለስ እንድሰጥሽ እኔ እጠይቅልሻለሁ። አይን ያልሄድ ምቅረብ ቸኮሌትም እገዛልሻለሁ፣ ገዛልሻለሁ፣ ሌላም ነገር እገዛልሻለሁ። እሺ

ወዴት ነው? ሱቅ እኮ አብረን እንሄድ ብዬሽ ነው። እዚህ ከምትቀመጥ አይሻላትም? ህብረት እኮ ቸኮሌት ትገዛለች። አሜን ከመቼ ወዲህ ነው ቸኮሌት ስትበላያየሻት ልጅ አይደለች እንዴ? ያምራታል ብዬሽ እኮ ነው። አረ በራስሽ ማዘዝ ጀመርሽ። እንዴት ነው የዘመንሽልኝ? ባክሽ ቤት ብቻዋን ከምትቀመጥ ብትንቀሳቀስ አይሻልም ብለሽ ነው። እትዬ እኔ ትሄጄ ነው እሷ ብቻዋን የምትሆነው። የተባልሽ አደርጊ። ማየት ችግር የለም። አብሬያት ልሂድ ሆናስ ነው

አብረን እንሂድ። እኔም ብቻዬን ከመሄድ ከአሜን ጋር እያወራን ብንሄድ ይሻለኛል። እኔ አሜንዬ እንሂድ። ዞርበ ማን አዘዘሽ? ልጅቷን ቁርሳት ብላ የምታንገላቻት። አሜንዬ፣ ይሄ አባትሽ ቁርስ እንዳልበላሽ ካወቀ ምን ልለው ነው? ለአባዬ እኮ እኔ እነግረዋለሁ። አሁን አንቺ ውጪ እኮ ነው የምልሽ። ጥሪ ረቱ ጋር ነው። ምን ቁጭ በይ።

አሜን፣ ለምግብና ለጨዋታ ጊዜ አለው። ከበላሽ በኋላ ትጫወታለሽ። ማየዋን ጠግቤያለሁ። ትንሽ ቆይቼ እበላለሁ። ከበላሽ በኋላ ትጫወታለሽ። ካልሆነ ግን እቀማሻለሁ። በእናትሽ እማዬ። አሜን፣ ራሴን አሞኛል እያልሽ አይደል እንዴ? ካልበላሽ ደግሞ አይሻልሽም። እሺ እሺ። አንቺ አጉርሺዬ፣ እኔ ደግሞ ልጨዋት። አንቺ ልጅ፣ ያለ እኔ እኮ ምን እንደሚሆንልሽ አላውቅም።

የኔ ልጅ የኔ ልጅ የኔ ልጅ ምን ሆነሽ ነው? ዳኒ፣ ምን ሆነሃል? አታተኩሽም። ተመስገን ነው ደህና ነኝ አባዬ፣ ምንም አልኩኝ፣ ትንሽ ነው ራሴን አመመኝ። ዳኒ፣ በሰላም ነው። እኔ እያለሁ ምን ትሆናለች? በሰላም አገኛታለሁ ብዬ አላስብኩም ነበር። ተመስገን ተመስገን

በጣም ነው ያስደነገጠች። ቆይ ምን ሰምተህ ነው? ሄሎ ዳኒ። ሄሎ ስምረት፣ ባስቸኳይ መምጣት አለብህ። ችግር ተፈጥሯል። ምን? የምን ችግር? አሜን ታማለች። እባክህ ቶሎ ድረስላት። ልጄ ምን ሆነች? ልጄ ምን ሆነች? አዎ፣ ደህና አይደለችም። በአፋጣኝ መምጣት አለብን? መጣው መጣው መጣው

እንጂ በመወዳት ልጅ የምታማርተው ኤዱዬ፣ በቃ ለምን እንደዚህ እንዳደረገች እኔ ራሴ ይጠይቃታል። አንተ ስትጣደፍ መንገድ ላይ አንድ ነገር ሁሉ ህብኝ ስቢሆን ዳኒ ጉዳት ምን ያህል እንደሚያመኝ ታውቃለህ አይደል? ሄዱ ዋናው የልጄ ደህንነት ነው። እሺ፣ አትጨነቂ እንዴ። ወዴት ነው? ምግቡን አስቀምጫዋ ከልጄ ጋር ንብሎ ይሻላል። አዎ ይሻላል። አብራችሁ ልስ በሉ

በአንድ ድንጋይ ሁለት ወፍ፣ ሁለታችሁን በአንዴ ፍግም ትላላችሁ። እሺ በእንጀራም ጨምሪና አንቺም አብረሽ ብ የኔ ልጅ ነኝ እንዲሆነ ማስቀጭ የኔ ልጅ፣ ይህንን ጨርሰን የማየን ሰርፕራይዝ እናድርጋት። እኔ የማየ ያጎረሰችኝ ነው በላት። አልሆነ ግን አለ የኔ ልጅ የእኔ አባትሽን ጉርሻት፣ ወይም እሺ፣ በቃ ጉርሰኝ።

ይች ልጅ በጤና ነው? ለምን ለእኔ ለኢደስቲ ድብናት፣ ምንድን ነው ያደረግሽው? ለምዝር በመንገድ ጣልቃ የምትገቢው? ስንት ነገር እንዳበላሸሽብኝን ታውቂያለሽ? ምንም አላቅ፣ ምንድን ነው

ሰሚኛለሽ? አርፈሽ ተቀመጭ። አለበለዚያ ግን አንችም ምን ነሱጣ ነው እሺ፣ ምይደርስሽ። ምንም አልገባኝም። እንት በቅርቡ በቅርብ የእነሱ የነሱጣ ፋንታ ግን ማለት ምን ፈልገ ይሁን

አይደን፣ ጥሩ ሰው አልነበረች እንዴ? ምንድነው እንደዚህ የቀየራት?